አትደንግጡ፣ ኪዳነ ምሕረት ቤተ ክርስቲያን ልትመረቅ ነው። አዎ ኪዳነ ምሕረት ልትመረቅ ነው። እልፍ ነፍሳት ወደ ቤተ ክርስቲያናችን እየመጡ ነው። እልፍ ቤተ ክርስቲያኖች ደግሞ እየተሰሩ ነው። መሰራት ብቻ አይደለም፣ ይሄው እንደዚህ አምሮባቸው፣ እንደዚህ ውብ ተደርገው ተሰርተው ለምርቃትም እየበቁ ነው አሁን የምገኘው በአዳማ ናዝሬት የምትገኘዋ ውቧ ኪዳነ ምህረት ነው የሁላችንም መቤት የእምነታችን ምልክት የመዳናችን ምክንያት የእግዚአብሔር ወልድ እናት ኪዳነ ምህረት እያላችሁ ሁላችሁን ኮመንት ላይ ጻፉ ከአዳማ ከሐዋሳ ከአዲስ አበባ ከሞጆ ተነስታችሁ ግንቦት 16 መዳረሻችሁ እዚህ አዳማ ናዝሬት ኪዳነ ምህረት ላይ ተነበበ ልጅሽ ነውር ስሜት ተጠርቷል በልጅሽ ከታች ከምድር እስከ ሰማይ ድረስ